ሰላም ሰላም ቤተሰብ፣ እንዴት ናችሁልኝ? ደህና ናችሁ ወይ? በየአላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልኝ እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ደህና ናችሁ ወይ እናንተ አላችሁልኝ? እኔ ያለሁት እግዚአብሔር ይመስገን። ለዚህ ቻናል አዲስ ናችሁ፣ ሰብስክራይብ አድርጎ ፕሊስ ላይክ አድርጉ። ቪዲዮን ስትጀምሩ መምጣታችሁ ካልቀረ ሰብስክራይብ እያደረጋችሁ ውጡ። ወይኔ ወዶች፣ ወይኔ ማሮች፣ ወይኔ ከጠቀመኝ እናንተን ካልጎዳ ቀንነት ነው እና ሰብስክራይብ ብታደርጉኝ ደስ ይለኛል። እንግዲህ ትላንትና በሀይሜና በብሩኬ ጉዳይ ሁላችንም ደንግጠናል። የተከሰተውም ደግሞ የሚያስደነግጥ ነገር ነው። እጅግ በጣም አስደንጋጭ የሆነ ነገር ነው የተከሰተው። በፍጹም ያልጠበቅ ነው ያላሰብ ነው ይሆናልን ብለን ያልጠበቅ ነውን ነገር ነው የሰማ ነው እንግዲህ መስማት ማንፈልገውን ነገር ነው የሰማ ነው። ምክንያቱም እኛ ስንጠብቅ የነበረው የእነሱን ሰላምና የነሱን እርቅ ነው እንጂ በጭራሽ እንደዚህ አይነት ነገር ይፈጠራል ብለን አልጠበቅንም ነበረ። ግን እንግዲህ እንደሰማችሁት አፍ አውጥታ ሊንዳ ተብዬዋ አፈቅርሃለሁ ብላ በሙሉ አፏ እንግዲህ ተናግራለች። በዛም ምክንያት አንዳንድ ነገር ተናግረናል። እንዴት በዚች አጭር ጊዜ ውስጥ ልታፈቅሪው ትችላለሽ ብለን መኪና አይተሽ ነው ወይ ብለንም ትችት ነገር ጣላ ጣላ አድርገን ባታል። እንግዲህ በዚህም ደግሞ አንዳንድ እህቶቼ የተቀየማችሁና የተናገራችኋላችሁ፣ ማለት ሴት ሆናችሁ ብቻ ግን በውስጥም ተናግረውኛል ሰው መኪናውን አይተሽ ነው ወይ ለምን እንዴት ያለሽ በውስጥ ማለት ነው እንዴት ሀይሚና ብሩኬኮ ምንም አይነት የፍቅር ግንኙነት የላቸውም ጓደኛሞች ናቸው። ሊንዳም የምታውቀው እነሱ ጓደኛሞች እንደሆኑ ነው ፍቅረኛሞች እንደሆኑ አታውቅም። ስለዚህ በዚህ አጋጣሚ ሊንዳ አፈቀረቸው። ስለዚህ እሷ ጋየቱ ጋር ነው ጥፋቱ። ሴት ሆናችሁ እንዴት ትፈርዳላችሁ ሴት አይደለሽም ወይ እንዴት እንደዚህ አይነት ነገር መኪና አይታ ምናምን እንዴት ሰውን ለምን ትንቃላችሁ አይነት ነገር ነው የሰማሁትና እውነት በጣም ያሳዝናል ለምን በጣም ምስኪን ናችሁ እናንተ ይህንን ያላችሁ ሰዎች ማለት ነው ሲጀመር ይቺ ሴትዮ ሀይሚና ብሩኬ የሚያደርጉትን ነገር እስካሁን ድረስ እያንዳንዱ አመት ሙሉ ያለፉበትን ነገር ታቃለች አለ ምን ያክል እንደሚዋደዱ ዱባይ ድረስ አብረው ሄደው ተዝናንተውም እስከ መምጣት ድረስ በቃ የሚያሳልፉትን የሚያደርጉት ነገር አክት በጠቅላላ የፍቅረኛሞች ነው። በጠቅላላ ማለት ነው የሀይሚና የብሩኬ ፍቅረኛ ሞችነት እናንተ ባፍ ከሆነ የምታምኑት አይዶ ነው አላቅም እንደኔ ግን በተግባር ነው የማውቀው። በተግባር ደግሞ ሀይሚን ብሩኬም እንደሚዋደዱ እያሳዩን ያሉት እንግዲህ በግልጽ፣ እሷ ለሱ፣ እሱ ደግሞ ለሷ እስከዛሬ ካየ ነው አመት ሙሉ እንግዲህ አብሮ መቆየት በጣም ትንሽ ነገር አይደለም፣ ብዙ ነው እና አመት አብረን ቆይተን ይሄንን እንጃ ብቻ እነሱ የሚያደርጉት ያሉት እንግዲህ የፍቅረኛ ሙች ነው። ስለዚህ እኛ ፍቅረኛ ሙች ብለን ነው የምናምነው። ባፋቸው ለምን አልተናገሩም? ወጥተው ፍቅረኛ ሙች ነው አላሉን። እሱ እንግዲህ ለሁሉም ጊዜ አለው። እቅድ አላቸው፣ አላማ አላቸው። በእቅዳቸው መሰረት ሊሆን ይችላል ይሄንን ይፋ ማውጣት የሚፈልጉት። ነገር ግን እያንዳንዱ የሚያደርጉት አክት የፍቅረኛ ሙች ነው ሲሆን የፍቅረኛ ሙች እንደሆኑ ነው የምናምነው እናት አለ ፍቅረኛሞች ሳይሆኑ ነው እንዲያ አራት ልጆች እናት በአራት ልጆች ስም እንኮ ገና ሳይወለዱ ራሱ እኮ የቤተ ክርስቲያን እርዳታ ራሱ ሲደረግ ነበር እኮ እና ይሄም ቀልድ ነው እያላችሁም ማለት ምናልባት የወደፊት አላማ እቅድ ነው ብዬ ነው እኔ የማስበው። ቀልድ ሊሆን ይችላል ግን ደግሞ ውስጣቸው ያለው ነገር አላማቸው ነው ብዬ ነው የማስበው እኔ እና ሴት ሆነች እንዴት እንደዚህ ትያለች ለምትሉኝ ደግሞ ሀይሚ እየወደደችው እያፈቀረችው እያወቀች ይችኛዋ የሰውን ፍቅረኛ ለመንጠቅ መሞከር ወይም ደግሞ የሰውን ባል ማፍቀር ባል አይደለም እሱ ሌላ ጉዳይ ነው። ግን የወደፊት እቅድ ያላቸው ወደፊት ባልና ሚስት የሚሆኑ ልጆች ናቸው። ስለዚህ ባልና ሚስት የወደፊት ባልና ሚስት ብለን እያሰብን እያለንበት ሰዓት ከዚህ መታ ጓደኛው የብሩኪ ጓደኛ አግዥኝ ሲጀምር ሀይሜን እናስቀናት ብሎ እሷን ሲጠይቃት ለምን ለማስቀናት ፈለክ ብላ አትጠይቅም ነበር? ምን ማለት ነው? እንደዚህ ማለት ፍቅረኛው ካልሆነች ካላፈቀራት፣ ከሺ ወንድ ጋር ቢያያት ለምንድን ነው እሷን ለማስቀናት የሞከረው ብላ አታስብም? ይሄ እንኳን ለጤነኛ ለውርስ ይጠፋል። ስለሚያፈቅራት አደል ነናስቀናት ያላት። ስለዚህ የሰውን ባል ወይም ደግሞ የሰውን ፍቅረኛ መንጠቅ ወይም ደግሞ የሰውን ፍቅረኛ አፈቅራለሁ ማለት ሊያስከብራት አይችልም። አታክ አክብሪያት ለምን? እንዴት እንዴት እንድትናገሪ መኪና አይታ አይታ ነው እንዴት ያለች ላላችሁ፣ ይ ነው ይሄ መልሴ እህቶቼ። እናንተ ምናልባት ያልገባችሁ ነገር እኔ በውስጥ ብዙ ሰው የጻፈልኝ ስላለ እንዴት እንደዛ ነገር አትናገሪ ዝቅ አታድርጊ ስላላችሁ ነው። የሰው ልጅ የሚያስከብረው ራሱን እራሱ ነው የሚያስከብረው ገባችሁ? እቺ ልጅ እንድናከብራት እንድንወዳት ቦታው መያዝ አለባት። ገባችሁ? የሰው ባል መታ ፈቅራለሁ ለምን እነሱ ሊታረቁ ሲሉ እነሱ ሊታረቁ የመጨረሻ ደረጃ ላይ ከደረሱ በኋላ መታ ነገር ማበላሸት፣ ይሄ ያስከብራል? እስኪ ንገሩኝ። ሁለተኛ አንዳንዴ እየሰሙ እንዳልሰሙ አይነት ነገር ፍቅረኛሞች እንደሆኑ እንደሚዋደዱ እያወቀች ፍቅረኛሞች አይደሉም ሪሌሽንሽፕ፣ ምንም አይነት ሪሌሽንሽፕ የላቸውም ማለት ምን ማለት ነው ታውቃለች ስለዚህ ሲጀመር ሊንዳ እውነተኛ ፍቅር ይዟት እንዳልሆነ ሁላችሁም ጠንቅቃችሁ ታውቃላችሁ። ወይ ተመክራ ነው ሀይሚና ብሩኪ እንዳይታረቁ ተመክራ ነው። ምክንያቱም መጀመሪያውም የሀይሚና የብሩኪ እዚህ የመድረስ ሴራ ስለሆነ በመጀመሪያውን ጓደኛ መስለው ዘመድ መስለው እየሰረሰሩ ስለሆነ እዚህ ያደረሷቸው። ሲጀመርም ይሄ እነሱ እንዳይታረቁ እየተጠነሰሰ ሴራ ነው የሀይሚ ሀይሚ ፕራንክ እያደረገች ነው ምናምን የሚለው እኔ ከቢያንስ ከመቶ ዘጠና አምስት ሊሆን ይችላል ብዬ አስባለሁ። ነገር ግን ተመክራ ነው ሀይሚና ብሩኬ እንዳይለያዩ ማለት እንዳይታረቁ የሚለው ነገር በደንብ ያስኬደኛል። ለምን እስከ ዛሬም ብዙ ያየውት የሰማውት ነገር ስላለ ማለት ነው የሚያደርጉት እያንዳንዱ አክት እነሱ እንዳይቀራረቡ፣ እንዳይታረቁ ተጣልተው እንዲቀሩ ስለሆነ እች ልጅ ተመክራ ነው ብዬ ነው እኔ ሀይሚ ፕራንክ ልታደርገው አሁን ሊሆን ይችላል ግን ከመቶ ዘጠና አምስት ፐርሰንቱ ምናልባት። ሀይሚዬ ግን ይህን እያደረግሽ ከሆነ ልታቆሚ ይገባል። ምክንያቱም ህዝብ እየተጨነቀ ነው። ትላንት በጣም ብዙ ሰው ነው የደነገጠው። ልታቆሚ ይገባል። ምናልባት በዚህ ፕራንክ ብሩኬን ለማሳየት የፈለግሽው ለብሩኬ ለመግለጽ የፈለግሽው ነገር ሊኖር ይችላል ግን ደግሞ ለኦዲየንሶቻችሁ ክብር ይኖራችሁ። በነገራችን ላይ አሁን ላይ ሀይሚና ብሩኬ በጣም በጣም በጣም እያነሳችሁ ነው፣ በሰው ዘንድ በሚዲያ እንደናንተ የነገሰ እንደናንተ የተወደደ እንደናንተ በቃ ሚዲያው ላይ የነገሰበት ሰው የለም። አሁን ግን ራሳችሁን በራሳችሁ ዝቅ እያደረጋችሁ ስለሆነ ፕሊስ ሀይሚ ይሄን ነገር እውነት አድርገ እያረግሹ ከሆነ ብታቆሚ ደስ ይለናል። ለምን ለአንቺም ለሱም ክብር ሲባል ማለት ነው። በቃ ከዚህ በላይ መከፋፋት ይብቃችሁ ማርያምን። እኔ በጣም ነው የገረመኝ፣ እንደዚህ ብላችሁ እኔን ለመናገር መሞከራችሁ በራሱ ለነገሩ ትንሹ ትልቁ ድሃ ትንሹ እንዳይወደውም ነው። እና ምናልባት ያው እኔ መናገር የመናገር ሞራሉ መብቱን ልታገኝ ስላገኛችሁት ሊሆን ይችላል። ግን ልጅቷ ግን ትክክል እየሰራች ስላልሆነ የሚገባትን ነገር ነው የተናገራት ታይራፊን የተባለችው ለምን በሁለቱ መካከል ስለገባች። በሁለቱ ደግሞ የሚቀልድ ማንም እንደሌለ ታውቃላችሁ።